ሰላም እንዴት አላችሁ? ወዳጆች እንዴት ከረማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገኝተናል። እንዴት ሰንብታችኋል? በዓል እንዴት እያደረጋችሁ ነው? ጉድጉድ እያላችሁ ነው? እንግዲህ ፋሲካ መጣ፣ ዳግማ ትንሳኤ ወደፊት ይመጣል። በዓል በበዓል ነው አልሆነ፣ በጣም ደስ ይላል። በዛው ልክ እረፍት ምስራለን ማለት ነው። ለማንኛውም ግን ዛሬ ነው ይዤላችሁ የመጣሁት እንደዚህ በዓል ላይ እንግዲህ ግብዣ አለ አይደለ? ቤተሰብ ጓደኛ ጋር እንገናኛለን። በተለይ በተለይ በውጭ ዓለም የምንኖር ሰዎች ብቻችንን አናከበርም አይደለም ኢትዮጵያም ያለ ሰው ቢሆን ይጠራራል። ነገር ግን በጣም ብዙ በውጭ ዓለም በቃ በጣም ሰው አንድ ላይ ሆኖ የማክበር ልምድ አለውና ከዛ አንጻር እንግዲህ ጥሪ ስንጠራ ምን ምን ማድረግ አለብን የሚለውን ነገር ነው ዛሬ ወደ እናንተ ይዤላችሁ የመጣሁት። አውቃለሁ፣ ሁሉም ሰው ያውቃል። ነገር ግን ደግሞ እንደዚህ በጣም ጥቃቅን የሆኑ የማናስተዋላቸው ስህተቶችን ብንመካከር በሚል ነው። እንግዲህ ምንድን ነው መሰላችሁ ቁጥር አንድ ጥሪ ስንጠራ በተቻለ መጠን ከሁለት ቀን እስከ አራት ቀን ባለው ጊዜ ውስጥ ማሳወቅ መቻል አለብን። እንመጣለን አንመጣም የሚለውን ነገር ማለት ነው። ምንሄድ ከሆነ ውስጉድ እንመጣለን እንገኛለን፣ እንናገራለን ማለት ነው። ማን ከሆነ ግን ብንገኝ ደስ ይለን ነበር። ነገር ግን ደግሞ በዚህ በዚህ ጉዳይ ጉዳዩ ግን መናገር አስፈላጊም አይሆንም። ነገር ግን በራሳችን በሆነች በጣም አስቸኳይ ጉዳይ ለዛ፣ እንግዲህ አንገኝም፣ ስለጠራችሁን በጣም እናመሰግናለን ብለን መናገር መቻ አለብን እንጂ የእኛው ናቸው ሰዎቹ ብለን ዝም ብለን በቃ ስለማንሄድም አንሄድም አይነት ነገር ወይም ደግሞ ድግሱ ካለፈ በኋላ ወይ ልንመጣ እኮ አስበን ነበር፣ ግን አጋጣሚ በዚህ ወጥቶ በዚህ ገብቶ ሳንመጣ ቀረን አይነት ነገር በእውነት በዚህ ዘመን በጣም የሚያስቀይም ነገር ነው። እና አክብረው እንደጠሩን እኛም ደግሞ አክብረን ምን ድግሳቸውን በደንብ አክብረን አይተን፣ እኛን አስበው እንደሰሩ አይተን ማለት ነው ድግሳቸው ውስጥ እኛ ታሳቢ መሆናችንን በማሰብ እኛም ደግሞ ደውለን መናገር በጣም በጣም የሚያስከብርና ጨዋነት የተሞላበት አነጋገርና ስርዓት ነው ብዬ አስባለሁ። በሁለተኛ ደረጃ እንግዲህ እንደዚህ አይነት ድግሶች ማለት ነው፣ የበዓል ድግሶች እንዲህ ጌት ቱጌተር አብረን ተገናኝተን የምንጫወትበት የምናወራበት፣ በቃ እረፍት አይነት ነገር ከፋሚሊ ጋር ቁጭ ብለን የምናሳልፍበት ስለሆነ የሆነ የራሳቸው ሰርግ ወይ ልደት ወይ ክርስትና ምናምን አይደለም አይደለም። ስለዚህ ኑ ደስታ ላይ የተካፈሉልኝ ሳይሆን የሚሉ ቤተሰቦች ኑ አብረን እናሳልፍ ነው የሚሉን። ስለዚህ አብረን እንደምናሳልፍ የሆነ የድግሱ ሙዱ ቤተሰባዊ ስለሆነ ደውለን ምን ይዤ ልምጣ

አንቺ ዶሮ ተሰሪ ያለሽ ወይ? እኔ ምን ላድርግ፣ ክትፎ ነ ይዤ እመጣለሁ። የሆነ ስራውን ተከፋፍለን ገብቷቸዋል። የግድ እኩል በእኩል መካፈል ባይኖርብንም ግን እያንዳንዳችን፣ ለምሳሌ አምስት ሰው ከሆነ አንድ ቤት ውስጥ የሚያከብረው አምስት ቤተሰብ ወይም አምስት ጓደኛ አምስታችንም አንዳንድ አይነት ነገር ብንሰራ ቆንጆ ድግስ ይወጣዋል እና በተቻለ መጠን ኦፈር ማድረግ መቻል አለብን። ምን ይዤ ልምጣ ብለን ብዙ ጊዜ አይቀበሉም የሚደግሱ ሰዎች ወይም ደግሞ የሚጋብዙ ሰዎች። ድግስ አይደለም ለነገሩ ይሄ በዓል ላይ የሚደረግ ግብዣ አይነት ነገር አይደለም። ግሚጋር ብዙ ሰዎች ብዙ ጊዜ አይፈልጉም። ቢሆንም ግን እኛ መናገር መቻል አለብን መጠየቅ መቻል አለብን ብዬ አስባለሁ። በሶስተኛ ደረጃ የምንለብሰው ልብስ የምንለብሰው ልብስ እውነት እንደዚህ ከሰዎች ጋር ስንሰበሰብ ቤተሰብ፣ ጓደኛ በማንኛውም ቦታ በተቻለ መጠን ስነ ስርዓት ያለው ልብስ ብንለብስ ጥሩ ነው ግን ደግሞ እንደዚህ ቤተሰብ ጓደኛ ሲሆን በተለይ በተለይ ልጆች የእውነት የፈለገ ፋሽን ቢሆን የፈለገ ብትወዱት እናንተ እንደዚህ አይነት ቦታ የሚያሳጣ አይነት ልብስ ሰው መልበስ አለበት ብዬ አላስብ። በጣም ኮንፈርታብል የሆነ ልብስ መልበስ መቻል አለበት ብዬ አስባለሁ። አንዳንድ በተለይ ቲንጅ ምናምዶች ካሉ ታያላቸው አንዳንዴ የሆነ በቃ ደስ የሚላቸው አይነት ክለብ የሚለብሱት አይነት ልብስ ለብሱ ይመጣሉና በእንደዛ ደግሞ ቤተሰብ ምናምን ደስ አይሰኝም፣ እና ያንን ደግሞ ባህላችንን ትልልቅ ሰው ማክበር የሚባለውን ነገር በደንብ አስረግጠን ብናከብር ወይም ደግሞ ትክክለኛው ለእኛ ብቻ ስሜት ሳይሆን የለ አንድ ቀን ምንም ማለት አለ። ምናልባት ለእናንተ ቆንጆ ሊሆን ይችላል፣ ግን ደግሞ ቤተሰብ የማያሳጣ የማያስቀይ ማለት አይን ውስጥ የማይከት አይነት ነገር ብንለብስ ብዬ አስባለሁ። ከዛም ባሻገር ደግሞ እኛም ብንሆ ማለት ነው የፈለገው አይነት ልብስ ሊሆን ይችላል፣ ግን እኔ ሰው የሆነ ቦታ ሲሄድ ብዬ አስባለሁ። ላይገላለጥም ይችላል፣ ግን የሆነ እንደዚህ እያላችሁ የምትሄዱት ልብስ አይነት ነገር በቃ ገብቷችኋል አባባሌ፣ ወይም ቀኑን ተይዞ የሚሄድ አይነት ቀሚስ። የፈለገ የሚያምር ይሆን መለበስ አለበት ብዬ አላስብም። የሆነ ኮንፈርት የማይሰጥ ልብስ በአጠቃላይ ባንለስ ብዬ እላለሁ። ይሄ በቃ ከፋሚሊ ጋር ሰብሰብ ብለን ቀለል አድርገን የምናሳልፈው በአል ስለሆነ አንዳንድ ሰው አሁን ቆንጆ ቆንጆ የአበሻ ልብስ ይለብሳል፣ ግን ወይዚ እዚህ ጋር የሆነ ክፍት ነገር አለው እና በተረፈ ደስ ይላል። እስኪ አስር ጊዜ እንደዚህ እንደዚህ ይላል አለን ወይ ደግሞ ተነስቶ ሲራመድ አይነት ነገር በጣም እንትኑ ይበዛና ልብሱ ያምራል በጣም ቆንጆ ነው። ያስጠላል እያልኳቸው አደለም፣ ግን ውበቱ በጣም ይበዛን መንዘር አፍፉል ብላችሁ በቃ በግልጽ አማርኛ ዝርፈፈፈፍ ይልና ማለት ነው። እንግዲህ መሄድ ራመድ ናማት ይጠበቅብናል አይደለ? እንደዚህ ቤተሰባዊ ግብዣ ነው አይደለ? በቃ እንደዚህ ተሰብስቦ ተይዞ ቀኑን ሙሉ ተይዞ የሚካሄድ ልብስ እንደዚህ አይነት ቦታ መለበስ አለበት ብዬ አላስብም። እንደዚህ አይነት ቦታ ሜት ጋላ ስትሄዱ፣ በቃ ሰንበድ እያስተካከለላችሁ እንደዚህ እያያዛችሁ። ስቀልድ ነው ግን የሆነ ሰርግ አይነት ነገር ሲሆን፣ የሆነ ትልልቅ ፕሮግራም ሲሆን፣ የሆነ ወንበር ላይ ቁጭ ብለን የማንሳተፍበት አይነት ድግስ አላደለ። እንደሱ አይነት ድግስ ከሆነ እስ ኦኬ ሄዳችሁ፣ ልብሳችሁም እስከ ግርማ ሞገሱ ዘርፈፍ ሲል ያምራል። የዛን ጊዜ እንግዲህ እናንተ ሚሄዳችሁ ጉብ ትላላችሁ፣ ምን እንደው ውበቱ ግርማ ሞገሱም የልብሱ ይታያል። ግን ከፋሚሊ ጋር ግብዣ ሲደረግ እየተረዳዳን ወጣም ጭ እንትና እንትና መጠጣም ጭ እየተባለ ይሄ የምንገባበዝበት ቦታ ላይ እንደዚህ ምንድን ነው ኮንፈርት የሚነሳ ልብስ ባይለበስ ብይላለሁ። በእርግጠኝነት ሀሳቤን በጣም ብሶ እንደሚካፈለኝ እውነት ምን አይነት ልብስ እንደሆነ መግለጽ አይቻልም እንጂ በእርግጠኝነት ገብቷችኋል ብዬ አስባለሁ። በተለይ የሀበሻ ቀሚስ አለ የሆነ በቃ በጣም የበዛ ምናምን ነገር ሊተይዞ ምናምን ነገር የሚኬድ ማለት ነው ኒሀው። ለማንኛውም አለባበሳችንን ብናስተካክል ብይላለሁ። አራተኛ ቀጠሮ ማክበር ነው። በተጠራንበት ሰዓት መድረስ በጣም በጣም መቻል አለብን። ለመሳቸው የምላችሁ በጣም ውጭ ሀገርም ወጥተው እኔ መስተካከል ያልተቻለ ነገር ቢኖር የሰዓት ጉዳይ ነው። ሀበሻ ጋር ለምን እንደሆነ አላቅም። መማር ካለብን ከዌስተሮች ሰዓት አጠቃቀም መማር ያለብን የመጀመሪያው ጉዳይ በቃ ሰዓት አጠቃቀም ስራ ቦታ ይሁን ግብዣ ላይ ይሁን በማንኛውም ሰዓት ብቻ፣ ሰዓት አጠቃቀማችን በጣም ማስተካከል አለብን፣ ይቀረናል ከሚሉት ወገን ነኝ። የእውነት ነው የምላችሁ ሰው ሁሉም ሰው በአንድ ጊዜ እንደው ድቡ ይበል እና በሰዓቱ ይገኝ ማለት አይደለም። ነገር ግን እሺ፣ አስር ደቂቃ ሀያ ደቂቃ እስኪ እኮ በቃ ይመጣል፣ ምንም አት አይደለም፣ ሰላሳም ደቂቃ። አንዳንድ ሰው ግን ያረፍዳል ስላችሁ አንድ ሰዓት ያረፍዳል። እኔ አንዳንድ ሰው ሲመጣ ራሱ ተጠብቆ ተጠብቆ ተጠብቆ ሲመጣ ሁሉም ሰው ዓይን እሱ ላይ ሲሆን የእውነት ስቅቅ የሚያደርግ ነገር አለው። ግን እንደዚህ አይነት ደግሞ የሚያረፍዱ ሰዎች ምንም አይመስላቸውም እና ያሁን ፕሮግራሙ በቃ ጉትት የሚለው በአንድ ሰው የሆነ በሆነ ሰው ብቻ ማርፈድ ይሆናል ማለት ነው እና ወይም ደግሞ ምሳም ከቀረበ ከተባለ በኋላ የመጣና ከዛ ደግሞ ሌላ ስራ እንደገና ደግሞ ሌላ ፋሚሊ ወይ የሆነ ያረፈሉ ሰዎች ደግሞ ከመጡ እንደገና ለነሱ ደግሞ ጉብቂጥ ይባላል ማለት ነው። ከዛ ሁሉ ማለት ነው ነገር በሰዓቱ መገኘት ብይላለውን እና የእውነት የእውነት ሁላችንም እንዲህ በሰዓት ዙሪያ ችግር ያለብን ሰዎች ብናስተካክል ብይላለው። እንዲህ ሀበሻ ሰዓት አያከብርም ተብሎ የሆነ ባህላዊ ነገራችን እስከሚመስል ድረስ ለራሳችን ህግ አወተን ማርፈድን እንደ ኖርማል ነገር ማየት መቻል የለብንም። አንዳንድ ሰው ከቤቱም ሳይወጣው እየመጣ ነው የሚላል ደርሻለሁ የሚል ሰው አለ። የእውነት ነው የምላችሁ፣ በጣም ምንም የማይመስለው ማለት ይሁን መዋሸት ፈልጎ ምናምን ሳይሆን በቃ እንደ ልምድ ሆኖ እንደ ችግር የማያየው ሰው አለ። በቃ ማርፈድም ኖርማል ነገር አድርጎ የሚያስበው ሰው አለ። እና ያለ ነገር የእውነት ብናስተካከል ብዬ እላለሁኝ። አምስተኛ በበዓል ሰው ቤት ስንሄድ፣ በማንኛውም ሰዓት ግብዣ ላይ ስንሄድ ባዶ እጃችን እንሄድ አለብን ብያለሁ። አያስብም የሆነ ነገር ይዘን መሄድ አለብን። በቃ ጉድላክም ሊሆን ይችላል። የሆነ በቃ ምን ብዬ ልንገራችሁ ብቻ ባዶጅ እንደዚህ የተደረገ ሰው ቤት እኔ ይክዳል ብዬ አላስብም። ሀገር ቤትም እናቶቻችን የሆነ ጥሪ ሲሄዱ የእውነት ሰው ጠሪ አክባሪ ነው ብለው በስነ ስርዓት በወጉ በማረጉ ይዘው የሚሄዱትን ነገር ይዘው ይሄዳሉ። በተቻላቸው መጠን ያቅማቸውን ነገር ያደርጋሉ። ቤት ሲመረቀቃ ሊሆን ይችላል ሊሆነ ድግስ ሲሆን ነገር ሊሆን ይችላል ሰርግ ሲሆን፣ ብቻ ተይዞ ይኬዳል። ግብዣም ሲኬድ ይኬዳል። በቃ ዝም ተብሎ ሰው ቤት አይኬድም። ሰው እንኳን ሲጠይቅ ብርቱካንና ሙዚቁ ተይዞ ይኬዳል አለ እኛ ሀገር ስለዚህ በበዓል ደግሞ ኑ ከኛ ጋር እናክበር፣ ኑ አብረን እናሳለፍ ተብለን እንደዚህ ባዶዎች የእውነት ጥሩ ነው ብዬ ላስብ። ይሄ ኢትዮጵያዊ ባህል ብቻ አይደለም። እኔ ያለውበት ሀገርም ባዶዎች በፍጹም በፍጹም፣ ለበዓል ሰው ቤት አይካሄድም። ኖርማል ቀን እንደዚሁ ኑ ካፌ እንጠጣ ሊካሄድ ይችላል። እሱም ቢሆን ባይሆን ጥሩ ነው። ሰው ቤት ሲካሄድ ባዶዎች አይካሄድም። ግን ደግሞ በበዓል ቀን ወግም ስርዓትም አይደለም እና ትንሽ እንትን ያደርጋል ሌብላችን ወርድ ያደርገብናል እና የአስር ብሩ ወይም ትልቅ ነገር አይደለም። ል ቢጠፋ ቢጠፋ ነው የምላችሁ እና የሆነ ነገር ይዘን መሄዳችን አንድ ዘንጋ። በስድስተኛ ደረጃ ብዙ ቦታ ቀጥሮኛስ ይሄ ጥሪ ምሳ እንትና ቤት ከዛ እራት እንትና ቤት እንደዚህ የሚባል ነገር እኔ አግባብ ነው ብዬ አላስብም። ለመሰላችሁ ይሄ እንደዚህ አይነት ነገር በነገራችን ላይ ብዙ ጊዜ ኢትዮጵያ ያለው ውጭ ሀገር እንኳን ብዙም አላይ ግን የሆነ ሰው አብሮን እናሳልፍ ሲል ማለት ነው አብሯችሁ ምንድነው ዘና ብላችሁ የሆነ በቃ ሳት ሳንቀዠቀዥ በቃ የሰውንም ቤት ግብዣ ሳንረብሽ ማለት ነው ዘና ብለን ጊዜያችንን ቀናችንን በዓላችንን እረፍታችንን ለዛ ሰው ቤት ግብዣ ሰጥተን እኛም ደስ ብሎም ማለት ነው የሚታወስ ቆንጆ በዓል ብናሳልፍ መልካም ነው ብዬ አስባለሁ። ይሄ እራተ እንትና ጋ ምሳ እንትና ጋ ያለ አይነት ጥሪ ያለበት ሰው ንደብሳች ይሄኛው ቤት ከተምድ ነው። በቀጠሮ ምክንያት ይሁን ቶሎ ባለመድረስ ምክንያት ይሁን በምንም ምክንያት ይሁን ብቻ ትንሽ ፕሮግራሙ ገፋ ተደርጎ ሰዓቱ ካለፈ ይሄኛው ሰው፣ ቁጭ ያለው ሰውዬ፣ ሌላ ቤት ሊሄድ ያሰበው ሰውዬ ልቡ ይቆማል። በቃ እንትን ኮንፈርት አይሰማውም፣ እና ቅዥቅዥ ነገር ነው የሚለው እና ያ ነገር ደግሞ የጠሪዎቹንም ሙድ ይረብሻል፣ ራሱ ይረብሻል። እና አግባብ ነው ብዬ አላስብም። ምንም አደለም። የምትተዋወቁም ከሆነ ድግስ የምትደግሱ ሰዎች በዚህኛው ሳምንት እንትና ቤት፣ በሚቀጥለው ደግሞ ሳምንት እንትና ቤት ተብሎ በሌላ በሌላ ቀን ቢደረግ እንደውም መገናኛ ይሆናል። አደለም ዳግማ ተንሳይ ያለ ከዳግማ ተንሳይ ሳምንት የምታደርጉት ትችላላችሁ። ብዙ ግሩፕ ካላችሁ ብዙ ጓደኛ ዘመን ወዳጅ ካላችሁ በተለያየ ቀን ማድረግ ይቻላል እንጂ በአንድ ቀን እንዲህ መንቀዣቀዣ አይነት ነገር ሲኖረው የሆነ ሄዶ ሬስቶራንት ሂደት ብርልት ሂድ አይነት ነገር የሚሆነው እንጂ የሆነ እንደዚህ ዘና ብላችሁ እንደ ፈለጋችሁ ስቃችሁ፣ ተጫወታችሁ፣ ረዘም ላለ ሰዓት ተቀምጣችሁ ምናምን አይነት ነገር አይኖርም። እና ያ ነገር ደግሞ እንዳይሆን በተቻለ መጠን የበዓል ቀን በቃ ከዛ ፕሮግራም ካዘጋጁ ሰዎች ጋር ብቻ ፕሮግራማችን አርገን ብንጨርስ አግባብ ነው ብዬ አስባለሁ። ሰባተኛ የረሳሁት ሰው ቤት ስንጋብ መጀመሪያ ማለት ነው፣ ምናልባት በር ቢከፍትልን ሰው ሌላ ሰው ሊሆን ይችላል፣ ባለቤቶቹ ላይሆኑ ይችላሉ። እንደ አጋጣሚ ሆኖ ማለት ነው ባለቤቶቹ ፈልገን፣ ግን በጣም ደስ ብሎኛ ስለመጣሁኝ አመሰግናለሁ ስላየች ደስ ብሎኛ ብለን መናገር መቻል አለብን እንጂ በር ላይ ያለውን ብቻ ሰው ሰላም ብለን ከዚ ተቀላቅለን ዛ ያለውን ሰው ወይ ወንበር ሰጠራ ተቀመጡ ይባላል ቁጭ ብለን ምናምን ነገር መቀላቀል አለብን ብዬ አያስብም የሆነ ጥሪያቸው ቫሊዩብል እንደሆነ ለማሳወቅም ስላየናቸው ደስ እንዳለንም እያመጣነውን ጊፍት ሰተን በጣም አመስግነን ከዛ ሰላም ብለን ብንቀመጠው ወደ ቦታችን ጥሩ ጨዋነት የተሞላበት ቆንጆ እንግዳ ጎበዝ እንግዳ ያስብለናል። እና እንደዚህ አይነት ነገር ነው እንትን ነው ጥቃቅን ነገር ነው፣ ግን ቢሆንም ደግሞ ይሄ ምንደ መሰላችሁ ለሰው ቫሉ ለጥሪ ቫሉ ለጊዜያችን ቫሉ እንደሰጠን የሚያመላክቱ ነገሮች ናቸው እና ሞር ከስሜት ጋር ግንኙነት ያላቸው እንጂ እንዲህ ስለተናገር ነው ስላወራ ነው ሳይሆን የሆነ ስትሉት የሚሰማ ስሜት አለ። በቃ የሆነ ማክበራችሁን፣ በቃ ደስ መሰኘታችሁን ሰው ለሰው ስትነግሩ በጣም ደስ የሚሰኝ ሰው አለ እና እንደሱ አይነት ነገር ስስታን ባንሆን ባንነፍግ ብንናገር ብይላለው እና መጀመሪያ እንግዲህ ቀሪዎቻችንን አክብረን ሰላም ማለት እንዳንረሳ። ስምንተኛ እንደዚህ አይነት ቦታ እንግዲህ ስንጠራ ምንድነው ይሄ ቤተሰባዊነት ስሜት፣ ጓደኝነት ስሜት ያላለ ሞር እንደዚህ የሚያጣምር የቤተሰብ አይነት ስሜት አለው እና የማናቃቸው ሰዎች ቢኖርም እንኳን የሆነ ባይተዋርነት ስሜት ባይሰማን ብዬ ላለ ምንም እንኳን ከኛ የሚቀርብም ሰው ቢኖርም ከሁሉም ሰው ጋር በተሻለ መጠን ቆንጆ ጊዜ ያሳልፈን በጨዋታ ውስጥ ተደባልቀን ተጫወተን በቃ ሁሉም ቦታ ፓርቲስፔርት ታረገን ገብቷችኋል ምላችሁ የሆነ ስለማናቃቸው እንደዚህ ራሳችን አግልለን አይነት ነገር ቁጭ ባንል ብዬ እላለሁ። ማለት ለአጠገባችን ላለው ሰውን በጣም ነው የምንከብደው። ደስ አይልም፣ በቃ የሆነ ጥሩ ኢነርጂ አናስተላልፍም። ደግሞ በጣም ደግሞ በብዙ እኛ ራሳችን እንጎዳለን። እና ምናልባትም እዛ መሀል የማትፈልጉትም ሰው ሊኖር ይችላል። ነገረኛዋ ክስትዮም ልትኖር ትችላል። ለታተ ሽራለ በቃ ምንም አይነት ነገር ቢሆን አላያችሁም፣ አልሰማችሁም። አንድ አንድ እናንተ ቀለል አርጋችሁ ይሄድ ነው የምትሄዱት። እናንተ ልትዝናኑ ልትጫወቱ ቆንጆ ልታሳልፉ እስከሆነ ድረስ ማለት ነው። ስራው ላይም መሳተፍ አብረን ጨዋታው ላይ መሳተፍ አብረን የሆነ ቀለል ያለ እንግዳ ገብቷችኋል እንኳንም አብረን አሳልፍን ተብሎ ትዝታችን የማያልፍ አይነት ነገር አሳልፈን ብንሄድ ብይላለሁ። በቃ ድግሱ ደግሞ የኛም ጭምር ነው ግብዣው የኛም ጭምር ነው፣ የቤተሰባችን ነው። ስለዚህ አብረን ራሱ ብንሳተፍ፣ ሳህን የሚነሳ ከሆነ ሳህን ብናነሳ፣ የሚጸዳ ነገር ካለ ብናጸዳ፣ መጥፎ ነገር አይደለም። ሞር እንደውም ቤተሰብ እንደሆነ ሞር ይሄ ወዳጅነታችን ጠብቅ የሚያደርግ ነገር ነው እና ጨዋታም ሲሆን ደግሞ አብሮ በቃ ደስ የሚል አይነት ኤነርጂ አስተላልፈን ከሰው ጋር ተጫወተን ብናልፍ እያለው እንጂ ሴትዮ አቃልቢ ያለ ወደዳት አይነት ነገር ወይም ደግሞ የምትተዋወቁት ሰው የሚረብሻችሁ ሰው ሊኖር ይችላል እና ፋሚሊ መሀል ማለት ነው። እሱን በማስመልከት በቃ ሌላ ሌላ ነገር እያሰብን ቀናችን መረበሽ የለብንም። ለሰውም ደግሞ ባድ ኤነርጂ ማስተላለፍ የለብንም ብዬ አስባለሁ። በቃ ምንም ነገር ምናልባትም እንዲያይቷችሁ የሆነ የሚሰማችሁ ስሜት ሊያወሩ ይችላሉ። ይሄ እናንተ ችግር አይደለም። እኔ የእውነት ነው የምላችሁ፣ ምንም አይመስለኝም። በቃ አላየሁም፣ አልሰማሁም፣ ምንም አያገባኝም። በቃ እኔ ሌላ ሌብል ላይ ለት የመዝናናት ሌብል ላይ እና በቃ በተሻለ መጠንቀናችሁን ተስፋ ብላችሁ በቃ በደንብ ብትን ብላችሁ በዓላችሁ ቆንጆ በዓል አድርጋችሁ ብታሳልፉ ብዬ እላለሁኝ። ከዛ በኋላ እንግዲህ ተጫወትን፣ ሳህንም ተነሳሳ፣ ረዳን ረድተን ነው ድግሱ ማሳለፍ መቻል ያለብን። ቤተሰብ አደለን እንግዲህ እግራችን ዘርግተን አለቀርሙ ሙሉ ስንበላ ስንጠጣ ስንጫወት የነበረው ከዛ ደግሞ ምንትን ማለት ነው። መሰብሰቡ ላይም ሲሆን ደግሞ አብረን ተረራርተን ሳህናችንን አነሳስተን ምንደው ተረራርተን ማለት ነው። ከዛ በኋላ በጣም በጣም አመስግነን የእውነት ነው ምላችሁ። ይሄ በቃ ደጋገምኩባችሁ መሰለኝ። በቃ ለሰው ለሰው ቦታ መስጠት በቃ መጣራታችሁ በእናንተ ውስጥ ትልቅ ደስታ እንደፈጠረላችሁ ማለት ነው። በጣም እናመሰግናለን። በጣም ቴንኪ። በጣም ደስ የሚል ቀን ነበር። ጥሩ ምግብ ነበር የበላ ነው። በጣም ይጣፍጥ ነበረ። በጣም ቆንጆ ጊዜ እናሳለፍ ነው ብለን የእውነት ነው ምላችሁ ብንሰናበት ብያለው። ከዛ ደግሞ እኔ ብዙ ጊዜ የማደርገው በጣም ቆንጆ ስሜት ለሰው ሲሰጥ ያየውትኝ በጣም ብሶም ያደርጋል ቻ የሚቻለለውም በነጋታው አንድ መሴጅ መላክ የእውነት ነው ምላችሁ የመጨረሻ መናገር ሲሆን ሌላ ነው፣ መሴት ሲሆን ግን ሌላ ነው። በነጋታው ሲሆን አስባችሁታል። ሄዳችሁ ውላችሁ በልታችሁ ጠጥታችሁ ስሜታዊ ሆናችሁ አለምታወሩት ቤታችሁ ቁጭ ብላችሁ አስባችሁበት ነው። ሶ ለዛ ላረጋላችሁ ሰው የሚሰጠው ደስታ እጥፍ ድርፍ ነው። ትላንትና መቼም አረሰው የሚያሳልፍ ነውን ጊዜ በጣም ደስ የሚል ጊዜ ነበረ። በጣም አመሰግናችሁ ተጠራሽ ብላችሁ እንደገና አንድ ሜሴጅ ብትልኩ የመጨረሻ የተከበራችሁ ጎበዝ፣ ጥንቅቅ ያላችሁ ጨዋ፣ ያሳደጋችሁ ጨዋ እንግዶች ነው ብትሆን እና በእንደዚህ አይነት መልኩ እንግዲህ ስንጠራ እነኚህ ነገሮች ትንሽ ነገሮች ናቸው አውቃለሁ፣ ግን ባንረሳና ብናደረግ ከሰው ጋር ቆንጆ ግንኙነት፣ ቆንጆ ቤተሰባዊ የሆነ ስሜት ያለው በአል ወይም ደግሞ ቆንጆ ስሜት ያለው ግብዣ እናሳልፋለን እና ሰው ሲጠራ ነው አንድ ቅለል ለምንበቀ ወይ አስቸግርም ወይም እነሱ እኮ በጣም ስትሄዱ ራሱ ወይም እነሱ እኮ ከመጡ ሞቅ ሞቅ ነው የሚያርጉት። ቤቱን አይነት ነገር የለም በቃ የሆነ ሰው ሲመጣ ቤት ውስጥ ቆንጆ ኢነርጂ የሚሰጥ አይነት እንግዳ ልክ እሱኛው እንግዳ ሆናችሁ ነው የምዘልቁት። ና እንደዚህ አይነት ነገሮች ብናተኮር ብናረግ ብዬ እላለሁ። እንግዲህ ለዛሬ የነበረ ይህን ፕሮግራም ይህን ይመስል ነበረ። መልካም በዓል ሁላችሁ። እስከ ፋሲካ ድረስ ኦፍኮርስ በሜሊስ ፓይስ ቲቪ እንገናኛለን። የተለያዩ የበዓል ዝግቶች እናዘጋጃለን። ነገር ግን በዚህኛው ላይ ደግሞ በዚህ ቻናል ደግሞ ብቻ ያላችሁ ሰዎች ማለት ነው ሜሊስ ፓይስ ላይ የማታዩን ሰዎች ደግሞ መልካም በዓል ይሁንላችሁ። ሁላችሁም በያላችሁበት ፍንቱ ዋለ ቆንጆ ምንድነው ስሙ የተባረከ በዓል እንዲሆንላችሁ ከወዲሁ እመኛለሁኝ። እንግዲህ ለዛሬ የነበረኝ ፕሮግራም ይህን ይመስል ነበረ። ከወዲሁ መልካም የፋሲካ በዓል እንዲሆንላችሁ እመኛለሁ። ኦፍኮርስ በሜል ስፓይስ ቲቪ እንገናኛለን፣ የተለያዩ የበዓል ፕሮግራሞችን እናዘጋጃለን። ግን ደግሞ በሜል ስፓይስ ቲቪ የማትከታተሉኝ በዚህ ቻናል ብቻ በሜላት ለማይቻናል ብቻ የሚከታተሉኝ ሰዎች መልካም የፋሲካ በዓል እንዲሆንላችሁ ከወዲሁ እመኛለሁኝ። በዓሉ የፍስሐ የበረከት በዓል ይሆንላችሁ። ከነ ቤተሰቦቻችሁ የተባረከ በዓል ተሳልፉ፣ ከወዲሁ እመኝላችኋለሁ በያለ ስላላችሁበት ሰላም ሁሉኝ። ሁሌም አክባሪያችሁ ነኝ። በሚቀጥለው ቪዲዮ በቆንጆ ፕሮግራም ደግሞ እስከምንገናኝ ድረስ ሰላም ሁሉኝ። ባይ ባይ። መልካም በዓል ይሆንላችሁ።